በዚህ ቀይ ሰረዝ ባለው ምልክትና በዚህኛው ሰረዝ በሌለው ምልክት መካከል ያለውን ልዩነት ማወቁ የሚያሳስብ ጉዳይ ነው። በዚህኛው ጥቁር ሰረዝ ባለው ምልክትና በዚህኛው ጥቁር ሰረዝ በሌለው ምልክት መካከልስ ያለው ልዩነት ምንድን ነው? በአጠቃላይ እንዴት ፈተና ላይ ልንመልሳቸው እንችላለን? እንደምን አላችሁ የተወደዳችሁና ላይ የተከበራችሁ የአውቶሞቲቭ ዞን ቤተሰቦች፣ በመንገድ ትራፊክ ሕግና ደንብ ምዕራፍ ላይ ስለሚያስጠነቅቁ ዓለም አቀፍ የመንገድ ዳር ምልክቶች በክፍል አንድ የቀረበውን እንደ ወደዳችሁት ተስፋ አድርጋለሁ። እንደተመለከታችሁት በቀላሉ ለመረዳትና ለመያዝ እንዲመች አድርጌ ለመስራት ብዙ ጊዜ ወስዶብኛል። በቅንነት ሰብስክራይብ፣ ከምንም በላይ ደግሞ ላይክና ሼር እንዲሁም ስለ ቪዲዮ አቀራረብ የተሰማችሁን አስተያየት እንድትጽፉልኝ በትህትናና በአክብሮት እጠይቃችኋለሁ። ዓለም አቀፍ የመንገድ ዳር ምልክቶች በሚሰጡት ትርጉም ወይም በሚያስተላልፉት መልእክት አንድ የሚያስጠነቅቁ ሁለት የሚቆጣጠሩ ሶስት መረጃ ሰጪ ተብሎ በሶስት ዋና ዋና ክፍሎች የሚከፈሉ ሲሆን የሚያስጠነቅቁትን በክፍል አንድ ዝግጅቴ ላይ ያቀረብኩ በመሆኑ ከዚህኛው በፊት ክፍል አንድን ያላያችሁ ገብታችሁ ብታዩት መልካም ነው። የሚቆጣጠሩ የመንገድ ዳር ምልክቶች እንዲሁ በሶስት ንዑስ ክፍሎች የሚከፈሉ ሲሆን የሚከለክሉ ወይንም የሚወሰኑ የሚያስገድዱ እንዲሁም ቅድሚያ የሚያሰጡ ተብለው ይጠራሉ። ከሚያስጠነቅቁ የመንገድ ዳር ምልክቶች በመቀጠልና ከሚቆጣጠሩ የመንገድ ዳር ምልክቶች መካከል የሚከለክሉ የመንገድ ዳር ምልክቶችን በዛሬ ዝግጅት ላይ የማቀርብላችሁ ይሆናል። እነዚህ ዓለም አቀፍ የመንገድ ዳር ምልክቶች የተሽከርካሪን ወይንም የሰዎችን ሊሆን ይችላል እንቅስቃሴን ፍጥነትን፣ ክብደትን እንዲሁም ርዝመትና ስፋትን ወይንም ከፍታን የመከልከል አሊያም ደግሞ የመወሰን ተግባር ያላቸው ሲሆኑ ሁሉ ማለት በሚቻል ደረጃ ቅርጻቸው ክብ፣ ዙሪያቸው ቀይ፣ ሰሌዳቸው ነጭ፣ የሚተላለፈው መልእክት የሚጻፈው በጥቁር ሆኖ ጽሑፍ፣ ምስል፣ ምልክት እንዲሁም ቀስት ሊሆን ይችላል። በመሆኑም መከልከል ወይንም መወሰን የምንፈልገውን ነገር ዙሪያው ቀይ ቀለም በተቀባ ሰሌዳው ነጭ በሆነ ክብ ውስጥ በጥቁር ቀለም በመጻፍ ወይንም በመሳል የምናስገባ ይሆናል። ባጭሩ መከልከል የምንፈልገውን ክብ ውስጥ መጨመር ማለት ነው። አንዳንድ ጊዜ ደግሞ መከልከልን ለማመልከት ቀይ የሆነ ሰረዝ ወይንም መስመር ክብ ውስጥ በተቀመጠው ላይ ሊደረግ እንደሚችል ማወቅ አለብን። ነገር ግን ቀይ ሰረዝ ባለውና በሌለው መካከል የትርጉም ሆነ የመልእክት ልዩነት የለውም። ክልከላ ማብቃቱን ለማመልከት አራት አይነት መንገድ ተግባር ላይ ውሏል። አንደኛ በራሱ ምልክት ላይ ጥቁር ሰረዝ በማድረግ ለምሳሌ ለዚኛው ምልክት ይሄኛውን። ሁለተኛ ለዚኛው ምልክት ለዚኛው ምልክት እንዲሁም ለዚኛው ምልክት ኢንድ ወይንም መጨረሻ የሚል ጽሁፍ ያለበት ይህ ምልክት ሶስተኛ ለዚኛውና ለዚህኛው ምልክት ይህንን ምልክት ክልከላ ማብቃቱን ለማመልከት የሚያገለግል ይሆናል። አራተኛ ወደ ግራና ቀኝ መጣጠፍ የተከለከለ ነው የሚለውና የከተማ ክልል መቃረባችንና የከተማ ክልል ህጎችን ሳያከብሩ ማሽከርከር ክልክል ነው ከሚለው ምልክቶች በስተቀረ ሁሉንም ምልክቶች መገናኛ ወይንም መስቀለኛ መንገዶች ክልከላ ማብቃቱን አመልካቾች ናቸው። ይህ ማለት የሚከለክሉ የመንገድ ዳር ምልክቶች ካሉበት ስፍራ ቀጥሎ መገናኛ ወይንም መስቀለኛ መንገዶች ካሉ እነዚህ መንገዶች ምልክቶችን ይሽሯቸዋል ማለት ነው። የሚከለክሉ የመንገድ ዳር ምልክቶች ተግባራቸውን ጨምረን ጠቅለል ስናደርገው፣ መፍጠን በሌለብን መንገድ ላይ ፍጥነን በህብረተሰቡ ላይ በእኛና በምናሽከረክረው ተሽከርካሪ ላይ እንዲሁም በመሰረተ ልማት ላይ አደጋና ጉዳት እንዳናደርስ አስቀድሞ በመከልከል ወይንም በመወሰን ትልቅ ጠቀሜታ አላቸው። አንደኛ፣ ቅስቱ በሚያመለክተው አቅጣጫ ወደ ግራ መታጠፍ ክልክል ነው። ሁለተኛ ቀስቱ በሚያመለክተው አቅጣጫ ወደ ቀኝ መጣጠፍ የተከለከለ ነው። ሶስተኛ ቀስቱ እንደሚያመለክተው በስተግራ ወደ ኋላ ዙሮ መመለስ ክልክል ነው። እነዚህ ሶስቱ አሁን ያየናቸው ምልክቶች ሰረዝ ያላቸውም ሰረዝ የሌላቸውም ሊኖሩ ይችላሉ። ቢኖራቸውም ባይኖራቸውም ተመሳሳይ ነው ማለት ነው። አራተኛ ማንኛውንም አይነት ተሽከርካሪና በእጅ የሚገፉትንም ጭምር እንዳያልፉበት የተከለከለ መንገድ ነው። አምስተኛ ምልክቱ ባለበት አቅጣጫ እያሽከረከሩ ማለፍ ግልግል ነው። ስድስተኛ ይህ ምልክት ከተተከለበት ስፍራ ጀምሮ መገናኛ ወይም መስቀለኛ መንገድ እስኪታለፍ ድረስ ወይንም በውስጡ መጨረሻ ወይንም ኢንድ የሚል ጽሑፍ ያለበት የዚህ አይነት ምልክት እስከሚታለፍ ድረስ ተሽከርካሪን ማቆም ፈጽሞ የተከለከለ ነው። ሰባተኛ ይህ ምልክት ካለበት ጀምሮ እስከሚቀጥለው መስቀለኛ መንገድ ወይም ደግሞ መጨረሻ አሊያም ኢንድ ከሚል ጽሑፍ ቀጥሎ የሚገኝ የዚህ አይነት ምልክት እስካለበት ድረስ ለአጭርም ሆነ ለረዥም ጊዜ ማቆም የተከለከለ ነው። ስምንተኛ ይህ ምልክት ከተተከለበት ስፍራ ጀምሮ የሚቀጥለውን መገናኛ ወይም መስቀለኛ መንገድ ወይም መጨረሻ ወይም ደግሞ ኢንድ የሚል የዚህ አይነት ሌላ ምልክት እስከሚታለፍ ድረስ ተሽከርካሪ ለረጅም ጊዜ ማቆም የተከለከለ ነው። ነገር ግን አሽከርካሪው ከመኪናው ሳይወርድ ሰዎችንና ዕቃን ለመጫንና ለማውረድ ብቻ ለጥቂት ጊዜ ማቆም ይቻላል። ተሽከርካሪያችን ለአጭር ጊዜ ማቆም የምንችለው ለሁለት ተግባር ነው። ይህም ሰውን ለማውረድ ወይም ለመጫን፣ ሁለተኛ ዕቃን ለመጫን ወይም ለማውረድ። አሽከርካሪው ከተሽከርካሪው መውረድ የለበትም። አንድ ሁለተኛ ደግሞ ሞተር ማጥፋት የለበትም። ሞተር ካጠፋ ወይም ደግሞ ሞተሩም እየሰራ አሽከርካሪው ከተሽከርካሪው ከወረደ ፓርክ እንዳደረገ ተቆጥሮ ቅጣት ያስከትልበታል ማለት ነው። መኪና ለማቆም የሚከለክለው ምልክት ትዕዛዝ መጨረሻ መሆኑን የሚገልጽ ምልክት ነው። የከተማ ክልል እየቀረብክ ስለሆነ በከተማ ውስጥ ለማሽከርከር የተወሰኑትን ሕጎች ሳያከብሩ ማሽከርከር ክልክል ነው። አስራ አንደኛ ከተቀመጠው የፍጥነት ገደብ በላይ ማሽከርከር ክልክል ነው። ከፍተኛው ፍጥነት ወሰን ይባላል በሌላው መንገድ። አስራ ሁለተኛ የከተማ ክልልና የፍጥነት ወሰን መጨረሻ። የከፍተኛውን የፍጥነት ወሰን ገደብና ጎጆ ምልክት ያለባትን ወይም ደግሞ የከተማ ክልል ስለተቃረብክ የከተማ ክልል ህግን ሳያከብሩ ማሽከርከር ክልክል ነው የሚለውን የሚሽረው ይህ ምልክት ነው። ዐሥራ ሦስተኛ ይህ ምልክት ባለበት መንገድ ላይ ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ሳይሰጡ ማሽከርከር ክልክል ነው። ይህ ምልክትም ቅድሚያ በሚያሰጡ ምልክቶች ውስጥም የሚካተት ነው። 14ኛ ከሁለት ግር በላይ ያላቸውን አነስተኛ ተሽከርካሪዎች ምልክቱ ከተተከለበት ስፍራ ጀምሮ መጨረሻ ወይንም ደግሞ ኢንድ የሚል ሌላ ምልክት እስከሚታልፍበት ድረስ መቅደም የተከለከለ ነው። 15ኛ አነስተኛ ተሽከርካሪዎቹም ለመቅደም የሚከለክለው ምልክት ትዕዛዝ መጨረሻ መሆኑን የሚገልጽ ምልክት ነው። ከላይ ያየነውን ምልክት የሚሽረው ይሄ ጥቁር ሰደስ ያለውን ነው ማለት ነው። 16ኛ ከሁለት እግር በላይ ያላቸውን የሞተር ተሽከርካሪዎች በዚህ በኩል እንዳይሄዱ የተከለከለ ነው። 17ኛ ለሞተር ብስክሌት እያሽከረክሩ ማለፍ የተከለከለ ነው። 18ኛ በሞተር ኃይል የሚንቀሳቀስ ማንኛውም አይነት ተሽከርካሪ እንዳያልፍ የተከለከለ ነው። 19ኛ ይህ ምልክት ባለበት መንገድ ላይ እግረኞች መሄድ የተከለከለ ነው። አየኛ ይህ ምልክት ባለበት መንገድ ብስክሌት እያሽከረከሩ ማለፍ ክልክል ነው። በሰው ኃይል የሚንቀሳቀሱ ተሽከርካሪዎችን በዚህ በኩል ማሳለፍ ክልክል ነው። ሀያ ሁለተኛ ለተኛ ለማንኛውም እንስሳና በእንስሳት ለሚሳቡ ተሽከርካሪዎች ጭምር በዚህ በኩል ማለፍ የተከለከለ ነው። ሀያ ሦስተኛ ጠቅላላ ስፋቱ በሜትር በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። ሀያ አራተኛ ጠቅላላ ከፍታው በሜትር በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። ሀያ አምስተኛ ጠቅላላ ርዝመቱ በምልክቱ ላይ ከተጠቀሰው ሜትር በላይ ለሆኑ ተሽከርካሪዎች ማለፍ የተከለከለ ነው። በምልክቱ ላይ ከሚታየው ባነሰ ርቀት ተጠጋግቶ ማሽከርከር ክልክል ነው። ሃያ ሰባተኛ የተበላሸ ተሽከርካሪ እየጎተቱ መጓዝ የተከለከለ መንገድ ነው። ሃያ ስምንተኛ ጠቅላላ ክብደቱ በምልክቱ ላይ ከተመለከተው በላይ ለሆነ ማንኛውም ዓይነት ተሽከርካሪ ማለፍ የተከለከለ ነው። ለጭነት ተሽከርካሪ ማለፍ የተከለከለ ነው። ጠቅላላ ክብደቱ በኪሎ ግራም በምልክቱ ላይ ከተመለከተው በላይ ለሆነ የጭነት ተሽከርካሪ ማለፍ ክልክል ነው። 31ኛ የአክስሉ ክብደት በምልክቱ ላይ ከተመለከተው ኪሎ ግራም በላይ ለሆነ ተሽከርካሪ ማለፍ ክልክል ነው። አደገኛ ፍንዳታ የሚያስከትል ጭነት ለጫነ ተሽከርካሪ ማለፍ ክልክል ነው። 33ኛ ይህ ምልክት ባለበት ቦታ ሁሉ ማንኛውም አሽከርካሪ ተሽከርካሪውን አቁሞ በጉምሩክ ተቆጣጣሪዎች ሳይፈተሽ ማለፍ ክልክል ነው። ማንኛውንም አይነት የማስጠንቀቂያና የጥሩምባ ድምፅ ማሰማት የተከለከለ ነው። የሚከለክሉ የመንገድ ዳር ምልክቶችን እንዴት ታያችኋቸው? ለመንገድ ትራፊክ ሕግና ደንብ አስፈላጊ ናቸው ብላችሁ ታስባላችሁ? አደጋን ስለመቀነስ አስተዋጽኦ ያላቸው ይመስላችኋል? እስቲ ሀሳባችሁን ኮሜንት መስጫው ላይ አስቀምጡ። የተከበራችሁና የተወደዳችሁ አድማዊ ተመልካቾቼ የዛሬው ክፍል ሁለት ዝግጅቴ ይህንን ይመስል ነበር። ይህንን ምዕራፍ እንዳጠናቀቅን የተመረጡና ብዛት ያላቸውን ጥያቄዎች በአንድ ቪዲዮ እንደመሰራላችሁ ቃል እየገባው የመሰራላችሁ ቪዲዮ እናንተም ጋር ሌሎችም ጋር ተደራሽ እንዲሆን ሰብስክራይብ ላይክ እና ሼር እንድታደርጉ ደግሜ ላሳስባችሁ እወዳለሁ። በሚቀጥለው ክፍል ሶስት ላይ ወሳኝ የሆነውን ርዕስ ይዤላችሁ እስክንመጣ ድረስ መልካምና አስደሳች ጊዜን ከልቤት የምኝችላችኋለሁ። ባይ ባይ።